አሰላም አሌይኩም ረህመቱላይ በበረካተ፣ ውድና የተከበራችሁ የሀያት ቤተሰቦች እንደምን አላችሁ? ሰላም ናቸው ወይ? አልሀምድሊላህ ደህና ነኝ። ረመዳን እንዴት ነው? እንዴት እያረጋችሁ ነው? ስራ፣ ጤና ሁሉ ሰላም? የኛ ጋ አልሀምድሊላህ ሁሉ ሰላም። የዮአዳን የፍጻሜውን ፕሮግራም ይዘላችሁ መጠ ጋ እና ማለት ነው ሄሮት እና ሀያት በቁጥጥር ሰው ሮያል በጣም ደስ ብሎኛል። እና ማለት ነው እናንተ ብቻ። ለማንኛውም ማለት ነው ጥሩ ነገር ሲወረጡ ሀያትንና ፖሊሶቹ ሲወረጡ አይተዋቸው ከዛ ከዛ ሲሉ ከቁጥጥር ስር መዋላቸውን ዘግበናል። ዘገባው የቀረበችላቸው ቀረበችላችሁ ሀያት፣ ኢትዮጵያናት፣ ዮአዳንና ሳሚን እንዲሁም ማህሌትና የማህሌት ወንድምም ነፃ ወጥተዋል። ሊዲያም ወደ ጣሊያን ሀገር መስ መሄዷን ታወሳል። እና በመጨረሻም ሳሚና የዋዳን ፍቅራቸውን በነፃ እየኮመኮሙ ይገኛሉ። የዋዳንም የተጨነቀችበት ነገር ሁሉም ነገር ተስተካክሎላት በጣም ደስተኛ ሆናለች። በዚህ መሀል እናትና አባቴ ቢኖሩልኝ እያለች ለሳሚ ለባሏ እየነገረችው ትገኛለች። ስፋትና ሂሩትን በቁጥጥር ስር መዋላቸውን የፈጸሙትን ወንጀል አምነዋል። የሰሩትን ማለት ነው። በጣም ከባድ ነው። አስባችሁት አስራ ስምንት አመት ሙሉ የሰው ነፍስ እየገደሉ የሚኖሩ ሰዎች እንዳሉ እየታወሰ ነው ማለት ነው። ይሄ ድራማ ቢሆንም ማለት ነው አገራችን ላይ እንደዛ አይነት ነገር መኖሩ አይጠራጠርም። ያም እኮ ሆነው ወንጀለኞች እኮ አይገኙም። በጣም ያሳዝናል እኮ ወላሂ። በጣም የሚያሳዝነው እና ማለት ነው ይህ ድራማ ለብዙዎቻችን ማስተማሪያ፣ ለብዙዎቹ ለኢትዮጵያን ትምህርት ማስተማሪያ እና ለምን ሕፃናት ለምን ሰው ዝም ብሎ ይሞታል ስት ሰው ነው ቆየ ሞተ እየጠፋ ያለው ማለት ነው። እና በዚህ አጋጣሚ ሀገራችን ላይ ያለው ነገር የሰው ጭፍጨፋ ምናምን ሊቆም እንደዚህ ለህግ መቅረብ አለበት። እነዚህ ሰዎች አሁ ወዲያውኑ ለህግ ቢቀርቡ ኑሮ ወዲያውኑ ለህግ ቢቀርቡ ኑሮ ማለት ነው እንትን አይሉም ነበር። ይሄ ሁላሽ ህጻናት አይሞትም። ትላልቅ ሰዎችም ስባችሁታል። የራሳችሁ እናት ለራሱ በዚህ መልኩ ትታጠጡ ትችላላችሁ። ስለዚህ የሆነ ነገር ከሰማችሁ ለህግ ተወለብላችሁ ማቅረብ አለባችሁ። እና ደግሞ የሆነ አጭበርባሪ ነገር አለ አይደለ? በስማችሁ ማስፈረም አለ፣ በስማችሁ ሆስፒታል መክፈት አለ። በዛ በዛ የዮአዳን እናት የሞተችው በዚህ ምክንያት ነው፣ በእሷ በና በሂሩት ምክንያት የሞተችው። በዮአዳን እናት ነው እንትኑ የተከፈተው ሆስፒታሉ። አሁን ደግሞ በዮአዳን ስም ብር ተበድራ አስፈረማት። አይስባችሁታል? ይሄ ነገር በራሳችሁ ላይ እንዳይፈጸም መጠንቀቅ አለባችሁ እና ማለት ነው። ያው እናንተ ብቻ ንጹሕ ሰው ሆኑ ንጹሕ ሰው ስትሆኑ ይህ አንዳንድ ጊዜ ያልፍባቸዋል፣ አንዳንድ ጊዜ ደግሞ ያልፍላቸዋል። ማለት የወዳን እናት አለፈልባት፣ ልጇ ደግሞ አለፈላት። በተቃራኒ እንደዛ ሊሆን ይችላል። ስለዚህ መጠንቀቅ አለብን ለማንኛውም ነገር ማለት ነው። አንድ ሰው እንትን ሲል መጠራጠር ያስፈልጋል ማለት ነው። እና ጥሩ ሰው መስሎ ብዙ ሰዎች እየጎዱ የሚችሉ አሉ እና ስለዚህ ከጥሩነታቸው ጀርባ ምን አለ ብለን መጠርጠር አለብን፣ ለማንኛውም ነገር ማለት ነው። ራሴ ከዚህ በኋላ በቂ ሰውንና መጥ አልፈልግም እና ማለት ነው መጠራጠር እንዴ እንደዚ ያለው እንደዚህ ነው እን ምናምናም አላለ እና እንዲህ ያላችሁ መጠራጠር አለባችሁ። እና ደግሞ በስማችሁ ምናምን ዝም ብላችሁም ዝም ብላችሁ ወረቀት ምናምን መፈረም የለባችሁም። ምክንያቱም ሳታነቡ ወንቅልባችሁ ወንቅልባችሁም ያስፈሩማችሁ ይችላሉ እና ማለት ነው። ሀያትም በልዩዋ በጣም ይቅርታ አለችው። ሳምን ሄደው ጠይቋታል። ምክንያቱም ይሄ ራሱን ለመጠበቅ ያደረገችው ነገር ስለሆነ እሱም አልተቀየማት ነው። ምክንያቱም እሷ እንደዚ ያደረገችው ያው ስለ እንትን ስላለች ነው። አሁን ጊዜ ብር ለማግኘት ሲባል ሰው ህይወቱን እየሸጠ ነው ያለው ህይወቱን እያጣ ነው ያለው፣ እና በጣም ከባድ ነው። እነሱም የገቡት ይህንን ነገር ለብር ብለው ነው። ያሁ ደግሞ የብር ደግሞ ዋና ሰው ሳይገኝ እነሱ ተያዘ ያቸው፣ እና በጣም ከባድ ነው። የምትሰራትን ነገር ማወቅ አለባችሁ። ህገወጥ ነገር አይሆን በቃ ትንሽ ብር ለምን አይሆንም? የራሳችሁን ነገር መሰሩበት ወይም አለ አይደለም የሰው ነገር የማይነካ ነገር ቢሆን አሪፍ ነው። ለስራም ቢሆን ማለት ነው። ለምን የሰው ነብስ ይወጣል? የዛን ሰዓት የንችን ልጅ ሳ ቢጎልባችሁ ሳ ብላችሁ ማሰብ አለባችሁ። ይህንን ልጅ ቢሞትብኝ ሳ እያላችሁ ማሰብ አለባችሁ። እና ሳሚና የዋዳንም ሂደው ጠይቋቸዋል። እስር ቤት ሳሚና የዋዳን እንግዲህ በሰላም በፍቅር ፍቅራቸውን እየኮመኮሙ ይገኛሉ። ህይወትም ዮአዳንን በጣም ተጸጽታና በጣም አዝና አንቺ በጣም ጥሩ ሰውነች፣ ዮአዳን ምን እንደምልሽ አላውቅም እያለች ነበረ። ዮአዳንም በጣም ጥሩ ሰውናት። እንደዛ እርጋት እንኳን እንደዛ በድላት ባጎት በላይ ሆነ በ በላይ ያደረሰችባትን በደል ረስታ ማለት ነው፣ ያደረግሽብኝ ነገር መርሳት አልችልም ግን ይቅርታ አድርግልሻለሁ አለቻት። እንደማረሽ እኔም እርግጠኛ ነኝ ያው ግን አለ አይደለ አለቻት። ችግር የለውም ምናምን ብለው ተሸናኙ። የሳሚ እናትንም ሄዳ ጠይቃታለች። የሳሚ እናት ሳሚዬን አደራ፣ ማንም ሰው የለውም፣ አንቺ ነሽ ያለሽው። ከዚህም በኋላ እኛ ለብዙ አመታት ልንታሰር እንችላለን። ስለዚህ ልጅን አደራ እያለቻት የልጇን ሚስት ማለት ነው ትገኛለች ማለት ነው። በጣም ተጸጽተዋል፣ በጣም አዝነዋል። ሀያት እኮ ነገሩ መጀመሪያ በንያዝ እንኳን ምናምናም እያለች ነበረ። ብሩ አስገድዶ አትገባች ል አንዳንድ ጊዜ ግን ማለት ነው ብሩን አይተን የምንገባበት ነገር ዋጋ ያስከፍነናል፣ በጣም ዋጋ የሚያስከፍለናል። እኛ ብሩ ነው እያየ ነው በህይወታችን ላይ በኋላ ላይ ምን አይነት ስራ ይሆን ምንምን ይሆን ከገባን በኋላ መውጫው በጣም ከባድ ነው። ሳንገባ በፊት ያን ነገር ማጣራት ማወቅ አለብን። እንትንሳንም ከገባን በኋላ እንጣ ብንል ያ ሰው ራሳችን ነው የሚያጠፋል። ስለዚህ አንድ እንሰራ የምንሰራውን ስራ ራሳችንን የምናጣበት ነገር ባይሆን አሪፍ ነው። ማንኛውም ነገር ማለት ነው ለምን ትንሽ ይሄ ነገር አይሆንም። ራሳችን ዘናርገግ እንትን ብላችሁ የምሰሩ ስራ ይሆናል ይሻላል፣ ማለት ነው የምንሰራውን ስራ ማወቅ አለብን። አውቀን ፈቅደን መግባት አለብን። አውቀች ነው የገባችው ግን ምን አይነት ስራ እንደሆነ አታቅም። ያው ከገባችበት ደግሞ ከገባችሁበት ወዳ ነው ያወቀችው ያንን ስራ ደግሞ ከገባችበት ወዳ ልውጣ ብትል ያው እንትን ትላለች ስለሚሉ ያጋልጡናል ስለሚሉ ሊያስወጣቸው አይችልም። ቢያስወጣችሁም ደግሞ እነሱ ላይ የሆነ አደጋ ማድረሳቸው ስለማይቀር የምንሰራውን ስራ አውቀን እና በቃ ላለለ በተቻለን አቅም ያንን ስራ ማወቅ አለብን። ስለዚህ ውድ ተመልካቾችን አሪፍ ትምህርት ነው። እናመሰግናለን። በጣም የምንወደው ተከታታይ ድራማ ነበረ። ብዙ ነገር ተምረንበታል። እንኳን ነፃ ወጣችሁ። ዮአዳንም ሳሚም ማለት ነው። ልድያም ለቀቀቻችሁ። እግራችሁን ኮምኩም እንግዲህ ማለት ነው እና የሩትና ሀያት እንግዲህ ከሀያ አምስት አመት በኋላ ሞትም ወይ ልጅም ትችላላችሁ፣ ትወጣላችሁ። ከዚያ በኋላ ወታችሁ ግን መማር አለባችሁ። እሺ ማንንም ሰው መረበሽ የላችሁም። ከዚያም በኋላ ስትወጡ ሳሚና ሌዲያ ወልደው ከብደው ታገኘታቸዋላችሁ እና ማለት ይታላችሁ። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። በቀጣይ ቪዲዮ እስከምንገናኝ አሰላም አሰላሙ አለይኩም ወራሕመቱላሂ ወበረካቱ። ሰላም ሁኑልኝ። ይህም ቪዲዮ ስለላይክ እንዲሁም ሳብስክራይብ በማለክ ቤተሰብ እንድትሆኑ ማክበር እንጠይቃለን። አዳዲስ ቪዲዮዎችን እንለቅላችኋለን። እንግዲህ የዮአዳን እና የሳሚ አላርላ የዮአዳን ቤተሰቦች በሙሉ ማለት ነው፣ መታችሁ ወደ እኔ ቤት ተጋብዛችኋል እና ማለት ነው የምንሰራውን ስራ ማወቅ እና አንተ ማለት አለ እና ደግሞ ጥሩ መሆን ለሰው ልጅ መቼም ሆነ መቼም ጥሩ ሰው ሆኖ ጥሩ ሰው ከሆናችሁ ማለት ነው ምንም ነገር ቢፈጠር አይደርስባችሁም። ምክንያቱም ፈጣሪ እንትን ይላቸዋል። ዮአዳ ግን በጣም ጎበዝ ናት፣ ተጠራጣሪ እና እንትን ማለት ትወዳለች። በጣም ጎበዝ ና ትጠራጠራለች ማለት ነው። መጠራጠርም ያወጣል ማለት ነው እና ሰውን አትመኑ። በአሁኑ ጊዜ እመኑ ግን ያው አይደለ የተወሰነው እነዛ ነገር እላችኋለሁ። ውድ ቤተሰቦቼ አሰላሙ አሌኩም ረመቱላሂ ወበረካቱ